የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ወጣቶች ማህበር ጋር በመቀናጀት ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳና የወጣቶች ሚና ዙሪያ ከወጣቶች ጋር መክሯል። በመድረኩ ሀገር በቀል የሰላምና የመቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳ የተመለከተ ጥናታዊ ጽሁፍ ቀርበዋል። ወጣቶች ሀገር በቀል የሰላምና የመቻቻል እሴቶች ተጠብቀው ለትውልድ በማሸጋገር ሂደት ሚናቸውን እንዲወጡ ለማስቻል ያለመ መድረክ ስለመሆኑ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የሃይማኖትና የሰላም እሴት ግንባታ ዘርፍ ምክትል ኃላፊ አቶ ብርሃኑ ረታ ተናግረዋል። በዋናነት ሀገር በቀል የሆኑ እሴቶቻችንን ከትውልድ ወደ ትውልድ ይሻገሩ ዘንድ በዚህ ወጣቶች ከተማ አቀፍ ደረጃ ያሉ በሁሉም አካባቢ የሚገኙ ሀገር በቀል የሆኑ እሴቶቻችንን ከሰላም እሴት ጋር በማያያዝ ከመቻቻል ጋር በማያያዝ ከትውልድ ወደ ትውልድ ይሸጋገሩ ዘንድ የሁሉ መሰረት የሆነው ሰላምን በዋናነት ደግሞ ማስጠበቅ በኩል ትልቅ ፋይዳ ያላቸው ስለሆነ እዚህ ላይ ደግሞ በዋናነት ሊጠቅሙን የሚችሉ የራሳችን ውስጥ ያሉ በውስጣችን ያሉ ጠቃሚ እሴቶቻችን ከእምነት የሚቀዱ ከባህል የሚቀዱ አብረን በመኖር ያመጣናቸው የወረስናቸው ጠቃሚ እሴቶቻችንን አስጠብቀን በመሄድ በኩል ወጣቱ የሚጠበቅበት የሚና የወጣ ዘንድ ይህን ታሳቢ ተደርጎ የተካሄደ ኮንፈረንስ ነው። ምክትል ቢሮ ኃላፊው ወጣቱ ችግሮች ያጋጥሙት በውይይት የመፍታት ባህልን የማዳበርና ማህበራዊ ሚዲያውን ለበጎ ዓላማ ማዋል እንደሚጠበቅባቸው መልእክት አስተላልፈዋል። ችግር እንኳ ቢያጋጥም በሰለጠነ መንገድ ሀገራዊ ስለቶቻችንን ተተርሰን የመፍታት ባህልን እያዳበረ ከትውልድ ወደ ትውልድ የሚሄዱ የሚሻገሩትን ጠብቆ ይዞ እንዲቀጥል ማድረግ ነው አንደኛው። ሁለተኛው ዘመኑ የዲጂታል ዘመን ከመሆኑ ጋር ተያይዞ ዲጂታል ዘመኑን ሶሻል ሚዲያውን ለአዎንታዊ ዓላማ መጠቀምና ማዋል ይቻላል። እነዚህ ወጣቶች ክሬቲቭ በሆነ መንገድ ፈጠራ በተሞላበት መንገድ ሰላምን ልማትን፣ እድገትን በተለይ ደግሞ ከተማችን አዲስ አበባ የመላ ኢትዮጵያውያን መናኸሪያ የመላ አፍሪካውያን መናኸሪያ ዓለም አቀፍ ከተማም ጭምር ከመሆኗ ጋር አያይዞ ሰላሟ ለአፍታም ቢሆን እንዳይደናቀፍ አዋንታዊ ሚናቸውን እንዲጫወቱ በማድረግ በኩል ከዚህ ኮንፈረንስ ከዚህ ውይይት በኋላ ከነሱ የሚጠበቅ አደራም ኃላፊነትም። የአዲስ አበባ ወጣቶች ማህበር ፕሬዚዳንት አቶ በረከት ብርብርሳ በከተማዋ ወጣቶች በሰላም ግንባታ ላይ የድርሻቸውን እንዲወጡ ለማስቻል እየተሰራ መሆኑን አስታውሰው መድረኩ ወጣቶች የሰላምና የ አብሮነት አምባሳደር እንዲሆኑ የሚያነሳሳቸው ነው ብለዋል። አዲስ አበባ ወጣቶች ማህበር ወጣቶችን ሞቢላይዝ በማድረግ አካባቢያቸውን እንዲጠብቁና በሰላም ግንባታ ላይ ሚናቸውን እንዲወጡ እያደረገ ይገኛል። ማህበሩ ከተማውን ሰላም የከተማውን መረጋጋት እየጠበቀ የሚገኝበት ሁኔታ አንዱ ሰላም ሰራዊት ማሳያ ነው ማለት ነው። ሁሉም ወጣት የበለጠ የሰላሙ አምባሳደር መሆን እንዳለበት፣ ሁሉም ወጣት ከዚህ መልስ ደግሞ የራሱ የሆነ በራሱ መንገድ በራሱ የሆነ ባህል በራሱ የሆነ ሃይማኖታዊ ሊሆን ይችላል በዓሉ ሊሆን ይችላል ችግሮችን የምንፈታበት መንገድ ለትውልድ ግንባታ መጠቀም እንዳለብን የበለጠ የሚነሳሳበትና የበለጠ አለርት የሆኑበት ገብቶ አካባቢ ላይ ፕራክቲካሊ አፕላይ የሚያደርግበት መድረክ ነው የተፈጠረው። ከ11ዱም ክፍለ ከተሞች የተውጣጡ የመድረኩ ተሳታፊ ወጣቶች ችግሮች ሲያጋጥሙ በውይይት የመፍታት ባህልን ያዳበሩበትና ሀገር በቀል የሰላምና የመቻቻል እሴቶችን ጠብቀው ለትውልድ ለማሻገር ሚናቸውን እንዲወጡ ያግዘናልም ብለዋል። መድረኩ በጣም ጥሩ ነው። በጣም አስፈላጊ የሆነ ጥናታዊ ጽሁፍ ቀርቦልናል። በዛም ላይ ማናቃቸውን በርካታ አዳዲስ ነገሮችን አውቀናል። እነሱም የችግር አፈታት እሴቶቻችን እንዴት እንደነበሩ አላውቅም እኔ በበኩሌ አንድ የአባቶችን የገዳ ስርዓትን ነበር ማቀውና ለካ የተለያዩ ክፍላተ ሀገራት የየራሳቸው የችግር አፈታት የባህል እንደነበራቸው ተረድቻለው ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። የአዲስ አበባ ወጣት ማህበር እንዴት መስራት አለበት፣ እንዴት መቻቻል አለበት የሚለው እንደነበረው መጀመሪያም ሲሰራ እንደነበረው ተቻችሎ ማለት የሆነ ቦታ ላይ ሰላም ሊያሰፍን መስራት መቻል አለበት ማለት ነው። እየገባ ከፌዴራል ጋር ቢሆን ከፖሊስ ጋር ከየትኛውም ወርዶ መስራት እና አገሩን በሰላም መጠበቅ ይኖርበታል ማለት ነው። ያላወቅነውን ነገር እዚህ ላይ እያወቅን ስለሆነ ለሀገራችን ምን አይነት ሚና እንድንጫወት የረዳን መድረክ ነው ብዬ ነው የወሰድኩትን ማለት ነው። ያ መድረኩ እጅግ በጣም የተሻለና አስተማሪ መድረኮች መድረክ ነበረ። እውነቱን ለመናገር ከሆነ የቀረበውም ሰነድ እጅግ በጣም ቆንጆና ቀጣይ ለወጣቶች በተለይ ሀገራዊ እሴት ላይ ምን ማድረግ እንዳለብን እና በደንብ አድርጎ ምን ላይ ማተኩረን መስራት እንዳለብን ግንዛቤ የፈጠረ መድረክ ነበረ። እጅግ በጣም የተሻለ ነው። ወጣቱ ራሱ ላይ እንዴት አድርጎ እሴት መጨመር እንዳለበት ባህሉ ላይ ወጉ ላይ ያለውን ነገር ላይ በደንብ አድርጎ ምን ላይ አተኩሮ መስራት እንዳለበት ያሳየ መድረክ ነበር።